ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች፣ እንደምን አላችሁ? ለዕለቱ የተመራሩትን አራስተ ዜና ወደ እናንተ ይዘን ቀርበናል። ወያኔ ሓርነት ትግራይ የቀበራቸውን ጦር መሳሪያዎች ሲያወጣ የሚያሳይ ነው የተባለው ምስል ሲዘዋወር ተመልክተናል። ሲቀበሩ ሚስጥር ነበር። አሁን ላይ ጦር ጠል ትውልድ ትግራይ ላይ በመፈጠሩ መሳሪያ በቀበሩበት ሲወጡ ፎቶ በማጋለጥም በዝቷል። በዚህም ጉዳይ ዜና ትንታኔያችን አካተናል። ህዋትም የድሮን ጥቃት ደርሶብኛል እወቁልኝ ሲል መግለጫ ወጥቷል። የዚህንም በዜና ትንታኔያችን አካተናል። ኋላ ቀር ቡድኑ የወሰደው እርምጃ የትግራይና የአፋር ህዝቦች የጀመረው መልካም ዝምድና የሚያበላሽ አጥፍቶ ሰፊ ውሳኔ ነው ሲል ስምረት ፓርቲ በዚህ መግለጫ አውጥቷል። በዚህም በሰፊ የዜና ትንታኔያችን አካተናል። ቆይታቸው የምሰሙት ይሆናል። የቀድሞው የህዋህት ትልቅ ባለስልጣን የነበሩት በጦር የሚነግዱ አሉ፣ በትግራይ ጦርነት በልጽገው የወጡ በጣም ሀብታም የሆኑ የወጡ ሰዎች አሉ ብለዋል። የእናት ለቅሶ እስካሁን ሊቆም አልቻለም። ያለቅሳሉ እናቶች፣ ያለው ቁስል አልሻርም ሲሉም አቶ ገብረ አስራት ተናግረዋል። በዚህም የዜና ትንታኔያችን አካተነዋል። በሱዳን ፈጥኖ ደራሽ ኃይል በአሜሪካ የሚመራው የአሸማጋይ ቡድን የቀረበውን ሰብአዊ ተኩስ አቁም ስምነት መቀበሉን አስታውቋል። በዚህም የዜና ትንታኔያችን አካተናል። ኮሪያ አዲስና በእጅግ ዘመናዊ የተባለ ሚሳኤል ማስወንጨፏ ተሰምተዋል። የአሜሪካው ፕሬዚዳንት ናሲ ፔሎሲን ጡረታ ከወጡ በኋላ ክፉ ሴት ሲሉ ጠርተዋቸዋል። በዚህም ዙሪያ የዜና ትንታኔያችን አካተናል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረውትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ ኋላ ቀር ቡድኑ የወሰደው እርምጃ የትግራይና የአፋር ህዝቦችን የመሩትን መልካም ዝምድና የሚያበላሽ አጥፍቶ ጠፊ ውሳኔ ነው ሲል ስምረት ፓርቲ ገልጿል። ዲሞክራሲ ስምረት ትግራይ ፓርቲ ስምረት ተስፋ አልባ ኋላ ቀር ቡድን ሲል የገለጸው ኃይል የእርስ በርስ ጦርነት ጥዶ ወደ እልቂት ከማስገባቱ በፊት የለውጥ ኃይሎች ተደራጅቶ መመከት አለበት ብለዋል። ስምረት ፓርቲ በወጣው መግለጫ ኋላ ቀር ቡድኑ ሲል የገለጸው አካል የፖለቲካ ፓርቲዎች፣ የሃይማኖት በሪዎች፣ የሀገር ሽማግሌዎችና የዓለም አቀፍ ማህበረሰብ ተማጽኖችን በማለት ጥቅምት 26 2018 የሻቢያን ተልእኮው ለመፈጸም አፋር ክልል ዘልቆ በመግባት ስድስት መንደሮች ተቆጣጥሮ ይገኛል ብለዋል። ድርጊቱ እርምጃው የፕሪቶሪያ ሰላም ስምነት ከማፍረስ በዘለለ የትግራይና አፋር ህዝቦች የጀመሩትን መልካም ዝምድና የሚያበላሽ አጥፍቶ ጠፊ ውሳኔ ነው ሲል ስምረት ፓርቲ ኮንነዋል። ድርጊቱ የትግራይ ሕዝብና ፍላጎት ዓላማ ሳይሆን የሻቢያ ትዕዛዝ ለመፈጸም የተቃጣ መሆኑን ያብራራው ስምረት ፓርቲ ድርጊቱን አውግዞ ጦርነት በማስቀረት ሰላማዊ መንገድ ትግሉን እንደሚቀጥል አስታውቋል። እምቢ ለሻቢያ ወታደራዊ ኮማንዶ የሚመራ ስር ሆኖ አንዋጋም በሉ ሲል ስምረት ፓርቲ ለትግራይ ሰራዊት አባላት ጥሪውን አቅርቧል። ፓርቲው የትግራይ ዳያስፖራ ማህበረሰብ ባስተላለፈው መልእክት ደግሞ ከነዚህ ዕድሜ ልክ ደማቸው መጥጠው የማይጠግቡ ውዥ መዥገሮችን ለመላቀቅ እንጂ ለጅ ተያይ የዘን ትግላችን ከፍ እናደርገው ብለዋል። ህወሀት የድሮን ጥቃት እንደተፈጸመበት ወቁልኝ ብለዋል። በአፋር ክልል ጥቃቱ የተከፈተው ህወሀት የድሮን ጥቃት እንደተፈጸመበት አስታውቋል። በጦርነት የሚነግዱ አሉ። በትግራይ ጦርነት በልጽገው የወጡ አሉ። በጣም ሀብታሞች ሆነው የወጡ አሉ ሲል ተናግረዋል። የእናቶች ለቅሶ እስካሁን ሊቆም አልቻለም። ያለቅሳሉ እናቶች፣ ያለቁስል አልሻረም ሲሉ አቶ ገብረ አስራት ተናግረዋል። የቀድሞው የህወሀት ታጋይ እንዲሁም የትግራይ ክልል ፕሬዚዳንት የነበሩት ጉምቱ ፖለቲከኛ አቶ ገብሮ አስራት በወቅታዊ ጉዳይ ትንታኔ ሰጥተዋል። ጦርነት የሚገኝ ትርፍ የለም፣ እልቂትና ጉዳት ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም ብለዋል። ማወቅ ያለብን ግን አሉ ጦርነት የሚያተርፉ አሉ፣ ስልጣናቸውን በማስጠበቅ የሚፈልጉ ስልጣናቸውን ከፍ ማድረግ የሚፈልጓል ብለዋል። በጦርነት የሚነግዱ አሉ፣ ይህ በግልጽ ታይተዋል። በትግራይ ጦርነት ወጥ በትግራይ ጦርነት በልጽገ የወጡ በጣም ሀብታም የሆኑ የወጡ ሰዎችም አሉ ብለዋል። ሌላው ግን የነበረውን ሀብት ነው የጨመረው የነበረውን ሀብት ተንኮታኩተው፣ በመቶ ሚሊዮን የነበራቸው ኢንቨስተሮች፣ ነጋዴዎች ከስረው በዚህ ጦርነት ፋብሪካቸው ተቃጥሏል ብለዋል። የነበራቸው ሀብት ተሽጦም ለእዳ ይበቃም ተበድረውም ስለነበር ይህ ያየ ባለሀብት ነጋዴ እንደገና ጦርነት ሊል አይፈልግም ብለዋል። በተጨማሪም በጣም የሚያሳዝነኝ እናቶች ለቅሶ እስካሁን ሊቆም አልቻለም፣ ያለቅሳሉ እናቶች። ከእያንዳንዱ ቤተሰብ አንድ ሰው ከዚያም በላይ የሞተበትን የትግራይ አካባቢ ሁኔታ፣ ይህ መደገም ጦርነት መፈጠር ማለት ሀዘኑ ምሬቱን አሰቃቂ ገጠመኝ መቀጠል ነው የሚሆነው ያለው ቆስሎ ሳይሽር ነው ብለዋል። ስለዚህ ይህን መገንዘብ አለብን። በምንም መንገድ ወጣቱ ገበሬው፣ ሌሊቱም ጭምር የሚገርመኝ ኤሊት ነው እያሉ ዝም የሚሉት የሃይማኖት አባቶች እንደውም በቅርቡ አክሱም ላይ የምግበይ ንግግር ቁጭ ብለው ሲያዳምጡ ነበር። አንፈልግም ይህ ጦርነት አላሉም የሃይማኖት አባቶች ጳጳሶች ተብለው፣ ሰላም ነው የምንፈልገው አላሉም። አንዳንዶቹ እንደውም ይህ የሚመርቁ አሉ፣ ይህ እንዲህ የሚሰሩ አሉ። ይህ ነገር መቆም አለበት ብለዋል። የትግራይ ኤሊቶች ከቁጥር በላይ ኃይልን ያለው አቅም ያለ

ኮንደንሽንም አለው። ከዚህ ሌላ ይህንን ጦርነት ማስቆም ነው ዋና ስራ መሆን ያለበት ብለዋል። ይህ እያለ ያለው ህወሀት ከሻቢያ ጽምዶም የሚያደርገው ብቸኛ አይደለም። በመንግስት በኩል መንግስት ወደ ሰላም እንዲመጣ የመግፋት ጫና ማድረግ ያስፈልጋል፣ ጉዳትም የሁላችን ነው ብለዋል። እኔ ትግራይ ስለምንቀሳቀስ ስለ ትግራይ አውራ እንጂ ጦርነት ጉዳይ በሌላም በኩል የሚሞተው እገነዘባለሁ። የሚገድል ሆነ ጊዜ ይሞታል፣ የሚተኩሰውም ይሞታል። የሚያሸንፈው ሟች ነው። ስለዚህ በሌላ በኩል የሚሰለፈውም ወጣት ነው ብለዋል። የኤርትራ ወጣቶች እንደ ምርኮ የተያዘ ሰራዊት ነው። በዛ ቢሆን ያሳስበኛል። በቃ ዘላለም ለጦርነት ውስጥ የተከተቱ የሚያመልጡ አምልጦ የቀረው ስብስቡ ወደ ጦርነት የሚማግደው ይህ ሀገር ማብቃት አለበት። ምንም ጥቅም የለውም። ከሻዕቢያ አመራሮች ውጭ የሚጠበቅ ኤርትራ የለም ብለዋል። በዚህም ከላይ የተጠቀሱት ኃይሎች ሁሉም ጦርነት እያደረጉ ጫና የመፍጠር ጉዳይ ዜጋ፣ የኤሊትና የነጋዴው ባለሀብት፣ የሁሉም መሆን አለበት ሲሉ ድምጻቸው የሚያሰሙበት ጊዜ አሁን ነው ሲሉ አብራርተዋል። የሱዳን ፈጥኖ ደራሽ ኃይል በአሜሪካ የሚመራው አሸማጋይ ቡድን የቀረበውን ሰብአዊ ተኩስ አቁም ስምምነት መቀበሉን አስታውቋል። ከሁለት ዓመት በላይ ከሱዳን ጦር ሲፋለም የቆየው የሱዳን ፈጥኖ ደራሽ ኃይል አርኤስኤ በአሜሪካ የሚመራው አሸማጋይ ቡድን የቀረበው የሰብአዊ ተኩስ አቁም ስምምነት መቀበሉን ትናንት በዋጣው መግለጫ አስታውቋል። ቡድኑ ስምምነቱን መቀበል ያስታወቀው ከ18 ወራት በኋላ ከከበባ ስር የቆየችውንና በሱዳን የሚመራው የዳርፎን ግዛት የመጨረሻ ሱዳን ጦር ጠንካራ ይዞታ የነበረችውን አልፋሽር ከተማ ከተቆጣጠረ ከሳምንታት በኋላ ነው። አር ኤስ ኤፍ በመግለጫው ስምነቱ ተግባራዊ ለማድረግ እንዲሁም ጦርነት ለማስቆምና በሱዳን ያለው ፖለቲካ ሂደት የሚመራው መሰረታዊ መሪዎች በተመለከተ ውይይት ለመጀመር እንደሚፈልግ ገልጿል። ውይይቱ የግጭቶች መንስኤ የሚፈታና የሱዳን ሕዝብ መከራ የሚያቆም ይሆናል ሲሉ አክሏል። አንዳንድ የሱዳን ጦር ባለስልጣን በበኩላቸው ደግሞ ኃይላቸው የሰላም ሀሳብ እንደሚቀበል ገልጸው ሆኖም ግን የሚሆነው የሱዳን ፈጥኖ ደራሽ ኃይል ሰላማዊ ሰዎች ከሚገኙባቸው አካባቢ ሙሉ በሙሉ ሲወጣ ከዚህ ቀደም ባቀረበ የሰላም ሐሳብ ሀሳብ መሰረት ትጥቅ ሲያስረክቡ ብቻ መሆኑ መግለጸው አሶሴተር ፕሬስ የዜና ወኪል ዘግቧል። አሸማጋይ ቡድን አገራትም ያካተተ ሲሆን እነዚህም አሜሪካ፣ ሳውዲ አረቢያና የተባበሩት አርምሬት፣ ግብጽ መሆናቸው ዘገባ አመላክተዋል። ቀደም ሲል የሱዳን ፈጥኖ ደራሻል አርኤስፍ ሱዳን ምዕራባ የደርፎን ግዛት ውስጥ የምትገኘውን አልፋሽር ከተማ ከተቆጣጠረ በኋላ ፈጸሙ በተባለ የጅምላ ግድያ ከ200 በላይ ሰላማዊ ሰው መገደላቸው መዘገቡ አይዘነጋም። ሰሜን ኮሪያ አዲስ ባላስቲክ ሚሳይል አስወነጨ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያቻቸው ኪም ጁንግ ኡን ለመገናኘት ዝግጁ መሆናቸው ካስታወቁ ከሰዓታት በኋላ የሀገሪቱ ባላስቲክ ሚሳይል አስወንጭፋለች። ሰሜን ኮሪያ ባላስቲክ ሚሳይል የተተኮሰው ወደ ምስራዊ ባህር ዳርቻ መሆኑን ደቡብ ኮሪያና ጃፓን አስታውቀዋል። ድርጊቱ የተፈጸመው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኪም ጁንግ ኡን ጋር ለመገናኘት ዝግጅት መሆናቸው ካስታወቁ ከሰዓታት በኋላ አነጋጋሪ ሆነዋል። ምክንያቱ ያልተገለጸው ሚሳይል የተተኮሰው ሰሜን ኮሪያ ከቻይና ድንበር የምትዋሰነበት ሰሜን ምዕራብ የሀገሪቱ ክፍል መሆኑን የደቡብ ኮሪያ ጦር አስታውቋል። የጃፓኑ ጠቅላይ ሚኒስተር ሳንታ አይቺን በበኩላቸው በላስቲክ ሚሳይሉ ከጃፓን ኢኮኖሚ ዞን ውጭ መውደቁን ገልጸ የደረሰው ጉዳት መጠን አለመታወቁን ጠቁመዋል። ባሳለፈው ሳምንት ደቡብ ኮሪያ ጉብኝት ያደረጉት ዶናልድ ትራምፕ ሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን ጋር ለመገናኘት ፍላጎትን እንዳላቸው መናገራቸው ይታወሳል። ኪም ጆንግ ኡን ከፕሬዚዳንት ትራምፕ ለቀረበው ውይይት ሀሳብ የሰጡ ምላሽ ባይኖሩም ዋሽንግተን ሰሜን ኮሪያ ኒውክለር ጦር መሳሪያ መቃወሚያ ካቆመች ከዶናልድ ትራምፕ ጋር ለመገናኘት ዝግጁ መሆኗን ሲገልጹ ቆይተዋል ፕሬዚዳንት ትራምፕ በፈረንጆቹ 2019 በመጀመሪያው ዙር የስልጣን ዘመናቸው ኪም ጁንግ መገናኘት አስታውሶ የዘገበው ዘ ቴሌግራፍ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናንሲ ፔሎሲን ጡረታ ከወጡ በኋላ ክፉ ሴት ሲሉ ጠርቷቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዲሞክራሲ ፓርቲ አፈ ጉባኤ ናንሲ ፔሎሲ ከአሜሪካ ፓርላማ ኮንግረስ ታችኛው ምክር ቤት ጡረታ መውጣታቸውን ካወጁ በኋላ ክፉ ሴት ሲሉ ጠርተዋቸዋል። የቀድሞ ተወካይ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ሐሙስ ዕለት ባስተላለፉት የቪዲዮ መልእክት ጡረታ መውጣታቸውን አስታውቀው በወቱ ፔሎሲ የስልጣን ዘመናቸውን በጥር ሁለት ሻያ ሲያበቃ ኮንግረስ ዳግም እንዳማይወዳደሩ ተናግረው ነበር። በዚህ ምላሽ የሰጡት ትራምፕ ለጋዜጠኝነት ተናገሩት እኔ የማስበው እርሳቸው ክፉ ሴት ነበሩ። መጥፎ ድርጊታቸው በሀገሪቱ ላይ ብዙ ጉዳት አድርሷል፣ እንዲሁም ገጽታውን አበላሽተዋል። እጅግ በጣም መጥፎ እንደነበሩ አሳስበዋል። ትራምፕ ስለ ናንሲ ፖሎሲ ሲናገሩ ጡረታ መውጣታቸውን በማወጭ ለሀገሪቱ ሁለታ እንደሰሩላት አሳስበው ለሀገሪቱ ትልቅ ሸክም ነበሩ ብለዋል። ናንሲ ፔሎሲ በኖር አርትራ መካከል ያለው መራራ ግንኙነት ለረጅም ጊዜ የቆየ ሲሆን የተለያዩ መንገዶች ብዙ ጊዜ ተንጸባርቀዋል። ናንሲ ፔሎሲ ጡረታ መውጣታቸውን ሲያውቁ ይህ በርካታ ገጽታ የነበረው የፖለቲካ ህይወታቸው ያበቃል። የ85 ዓመቱ ናንሲ ፔሎሲ ዩናይት ስቴትስ የመጀመሪያው ሴት አፈ ጉባኤ ሆነው አገልግለዋል። በኮንግረስ ታችኛው ምክር ቤትም ውስጥ በፈረንጆቹ 23 እና 2023 ድረስ ዲሞክራቲክ ፓርቲ መርተዋል።